ሰላም ጥና ስጠለኝ ውድ የላይ ፕሮፐርቲ ዩቱብ ተከታታዮች። ዛሬ ደግሞ 350 ካሬ ቦታ ሰርቪስ ጥግ ያዜ እጅግ በጣም ቆንጆ ሆኖ የተሰራ ሰርቪሱ ከፊት ለፊት ፎቅ ዋናው ቤት የሚሰራበት ቦታ ያለው እጅግ በጣም ልዩ ከሆነ ሰፈር ላይ የሚገኝ ቆንጆ ቦታ ሰርቪስ ጥግ ያዘው ቤት ይዘንላችሁ መጥተናል። እንግዲህ ውድ ተመልካቾቻችን ሰርቪስ ጥግ ያዘ እጅግ በጣም ቆንጆ ሆኖ የተሰራለት ጂ ፕላስቱ አለበት። ከፊት ለፊት ደግሞ ዋናው ቤት እንደውም ፎቅ የሚሰራበት ቦታ አለው። እጅግ በጣም ቆንጆ ሆኖ የተሰራ ፍኒሺንግ ላይ የሚገኝ ሰርቪስ ጥግ ያዘ ቤት አለበት ማለት ነው። እንግዲህ ከፊት ለፊት የሚገኘው ቦታ ወደ መቶ ሰባ ምናምን ካሬ ነው። በጣም ትልቅ ቤት የሚያሰራ ቦታ ተርፊ ቦታ አለው። ይሄኛው ሰርቪሱ መቶ ሀያ ካሬ ላይ ያረፈ ነው። እጅግ በጣም ቆንጆ ሆኖ የተሰራ ነው። እንግዲህ ይሄኛው ሰርቪሱ በጠቃላይ አምስት መኝታ ቤቶች እና አንድ ሳሎን ክችን ካቢኔት አለው። ለጊዜ እንግዲህ ያኖራል ማለት ነው። በጣም ቆንጆ ሆኖ የተሰራ ነው። ፊኒሽንግ ይቀራል። እንግዲህ ውድ ተመልካቾቻችን 275 ካሬ ቦታ በኮቶቤ አካባቢ ይገኛል። በኮቶቤ አካባቢ ይሄን ቦታ ይዘንላችሁ መጥተናል። ሰርቪስ ጨርሳችሁ ሰርቪስ ላይኖራችሁ ዋና ቤት እንደፈለጋችሁ የሚሰሩበት እጅግ በጣም ቆንጆ ሆኖ የተሰራ ቤት ይዘንላችሁ መጥተናል። እንግዲህ ውድ ተመልካቾቻችን የዚህም ቤት ዋጋ ተቆርጦለታል፣ 30 ሚሊዮን ጥሪ ነው ዋጋው። እጅግ በጣም ድርድር አለው ማለት ነው እንደሚታዩት ቆንጆ ሆኖ ሰፈር ላይ የተሰራ ነው። ከአስፋልት አንደኛ ግልባጭ መቶ ሜትር ከአስፋው እና አስፋልት ርቆ ይገኛል። እንደሚታዩት እንግዲህ ፊኒሽ ላይ ይገኛል። እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው ውድ ተመልካቾቻችን እንግዲህ ውድ ላይ ፕሮፐርቲ ቤተሰቦች ላይ ፕሮፐርቲ በየቀኑና በየጊዜ አዳዲስ ነገሮችን ይዞላችሁ ይመጣል። እናንተ ደግሞ ሰብስክራይብ ቻናላችን ሰብስክራይብ አርጋችሁ እንድትከታተሉን እንዲከታተሉን በዚሁ እንጋብዛችኋለን ማለት ነው። እንግዲህ እንደሚታዩት እጅግ በጣም ቆንጆ ሆኖ የተሰራ ነው። ኦሬዲ ይሄኛው ፊኒሽንጉ ወደ መጨረሻ ላይ ደርሰዋል። ምንም ቢቀርም በርና እንግዲህ አንዳንድ የሽንት ቤት የእጅ መታጠቢያ እቃዎች ነው የሚቀረው። ከዛ በተረፋ ሁሉም ተጠናቋል እና ሀምቦሮችና አንዳንድ ማብራና ማጠፋ ሶኬቶች ምናምን ብቻ ነው የሚቀሩት። ችኛው ፊኒሽንግ እንግዲህ ጠቃ አድርጎ ማኖር ይችላል ማለት ነው። በቆንጆ ሁኔታ እየተሰራ ነው። አዳዲስ ነገር ማታ ሶስት ሰዓት በላይ ፕሮፐርቲ ቻናል ብቻ ይጠብቁን፣ ውድ ተመልካቾቻችን። ዛሬ ደግሞ ፊኒሽንግ ላይ የሚገኝ ሰርቢሱ ግቢው በፊት ለፊት በጣም ሰፋ ብሎ አለው እና እንደዚሁም ፎቅ የሚሰሩበት እጅግ በጣም ሰፋ ብሎ እንግዲህ ው ግቢ እንደሚታዩት በጣም ሰፊ ግቢ አለው። ይሄኛው ግቢ ለወደፊት ትልቅ ፎቅ የሚሰሩበት ይሆናል ማለት ነው። ሰፈሩ በጣም የለማ ሰፈር ነው። እጅግ በጣም ቆንጆ ሰፈር ላይ የሚገኝ ነው። እንግዲህ ዋጋው 30 ሚሊዮን ብር ጥሪ ነው። እንግዲህ እውነተኛና ትክክለኛ ገዢ ከመጣ ተደራድሮ መሸጥ ይፈልጋሉ ማለት ነው ውዴ ላይ ፕሮፐርቲ ቤተሰቦች